እንግዲህ እንደተመለከታችሁት ጋዜጠኛ ናፍቆት ትዕግስቱ ያው ሁላችን መፈጥር እንደሆነች አይተናታል። ዛሬ እንግዲህ ኢቢኤስ ቤቢ ሻውሯን ሰርፕራይዝ አድርጓታል። በጣም ደስ የሚል ነገር ነው። ሰሞኑ እንግዲህ ስለ ኢቢኤስ አንዳንድ ነገሮችን እየሰማን ስለነበ ሰላም፣ እንዴት ናችሁ? እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ ደግሞ በቲቪ ያየሁትን በጣም ኢትዮጵያ ውስጥ አዲስ ነገር ነው ብዬ ስላሰብኩኝ ለእናንተ ሼር ላደርጋችሁ አስብ ያለው እስቲ ያየሁትን ነገር በቅድሚያ ልጋብዛችሁ። የተባሉ ነገሮችን በሙሉ አስተማሪ ናቸው ብዬ የማስባቸውን እንማርባቸዋለን ለእኛ ጥንካሬ ሆኑናል ብለን ብዬ የማስባቸውን ነገሮች በሙሉ የማዘጋጅላችሁ እና የማቀርብላችሁ ነው የሚሆነው። በጣም አመሰግናለሁ። ሰብለሽ መልስ ነበርኩን? ሰላም ነው።